አድማጭ ተመልካቾቻችን እንግዲህ በባለፈው ጀምረን ዛሬ ሶስተኛ መሰናዷችን ነው። የቤንሻንጉል ጉምዝ ክልል የባህል ፍርድ ቤቶችን የማቋቋም አዋጅ ላይ እየተወያየ እንገኛለን። በባለፈው አንቀጽ አምስት ስድስት ሰባት ሃይላይቶችን ተመልክተናል። በዛሬ ደግሞ በአዋጁ ላይ አንቀጽ አስር አስራ አንድና አስራ ሁለት የባህል ፍርድ ቤት የዳኝነት ስልጣን ምን ይመስላል፣ አንቀጽ አስር አንቀጽ አስራ አንድ ደግሞ የባህል ፍርድ ቤት ውሳኔ አፈጻጸም እንዴት ነው የሚለው እናያለን። አንቀጽ አስራ ሁለት ደግሞ የዳኝነት ስልጣን አለመኖር የሚ የሚሉትን እነዚህ ዋና ዋና ነገሮችን አይተን እናጠቃልላለን ማለት ነው። የፕሮግራሙ አዘጋጅና አቅራቢ ወይም አብረናችሁ ቆይታ የምናደርገው የፕሮግራሙ አዘጋጅና አቅራቢ እኔ በፈቃዱ አዳንና እንደዚሁም እንግዳ ይሆናሉ። አብራችሁን ቆዩ እሺ አቶ ታደሰ በዚህ አዋጅ ላይ የባህል ፍርድ ቤቶችን ማቋቋም በሚለው አዋጅ ቁጥር 24 2017 ላይ ለሶስተኛ ቀናችን ነው ሶስተኛ መሰናዶችን የተገናኘ። ስለዚህ ይህንንም ዛሬም ጥሪያችንን አክብረው ተቋሞትን ወክለው እዚህ ስለተገኙ በድጋሚ በሚዲያችን ስም ከልብ አመሰግናለሁ። እሺ ዛሬ እንግዲህ ቆይታ የምናደርገው ዋና ዋና አካል የምንላቸው አሉ። አንቀጽ አስር የአዋጁ አንቀጽ አስር አለ የባህል ፍርድ ቤት የዳኝነት ስልጣን የሚላለ ከሱን ጀምር እስኪ ውይይት እንግዲህ ባለፈው ሁለት ተከታታይ ክፍሎች የባህል ፍርድ ቤት ማቋቋሚያ አዋጁን አዋጁ ለምን አስፈለገ ከሚለው ተነስተ አላማውን አጠቃላይ ጥቅሙን ከሞላ ጎደል ያየንባቸው ሁኔታዎች አሉ። አዋጅን ተከትሎ ደግሞ በተወሰኑ ወረዳዎች ወይም በተወሰኑ ቀበሌዎች ላይ የማህበራዊ ማህበራዊ ፍርድ ቤት ዳኝነት አካል የተቋቋመና በሚቀጥለው ወይም በቀጣይ በዚህ በያዝነው በጀት ዓመትም በቀሪ ቀበሌዎች ላይ ይቋቋማል የሚል እቅድ ተይዞ እየተሰራበት ያለ ነው። እንግዲህ አንድ አካል ያው ሲቋቋም ሊያስፈጽም የሚችለው ተግባር እና ኃላፊነት አለ። ይህን ተከትለው የባህል ፍርድ ቤት ዳኞችም የራሳቸው በህጉ የተሰጣቸው ወይም ከዚህ በፊት ሲሰሩ የነበሩት ሆኖ እሱ ጥበቃ የተደረገላቸው ሆኖ የተዘረዘሩ እንዳልከው በአዋጁ አንቀጾች ስር ስር የተሰጣቸው የዳኝነት ስልጣን አለ። ለምሳሌ የቤተሰብ ጉዳይን የማየት ለምሳሌ በባልና ሚስት መካከል አለመግባባቶች ሲኖሩ ቀለብ ሊሆን ይችላል፣ ግጭቶች ሊሆኑ ይችላሉ እና እነሱን የማስታረቅ ሚና ይኖራቸዋል እነዚህ ባህል ፍርድ ቤት ዳኞቻችን ማለት ነው። ሌላ በሁለተኛ ደረጃ ማየት የሚችሉት ያው በዚህ አዋጅ የተሰጣቸው እነዚህ እነዚህ ነገሮች ታያላችሁ ተብሎ ወይም በህግ የተሰጣቸው ስልጣን ይኖራል። ተለይቶ በነዚህ በነዚህ በነዚህ ጉዳዮች ላይ ማየት ትችላላችሁ በሚል የተሰጧቸው ነገሮች ተግባራት አሉ። በግል አብዮታ በሚቀርቡ ጉዳዮች ላይ እንደዚሁ የማየት ስልጣን አላቸው። በግል ቤቷ ለምሳሌ ስድፍ ሊሆን ይችላል፣ ዛቻ ሊሆን ይችላል፣ እጅል ፊት ሊሆን ይችላል እና እነዚህ ደንብ መተላለፎችን በተመለከተ ማየት ይችላሉ። ሌላው በባለ ጉዳይ ስምምነት መሰረት ማንኛውም የፍትሐ ብሔር ጉዳይ ወደ መደበኛ ፍርድ ቤት ከምንሄድ በዚህ በባህላዊ ዳኝነት መዳኘት አለብን የሚል ወገን በፍላጎቱ ወደ እነዚህ አካል ከመጣ ጉዳዩን ተቀብለው የማየት ስልጣን አላቸው። አላማቸው የማስታረቅ በሰዎቹ መካከል አለመግባባትን መፍታት በተመለከተ ስለሆነ በፍላጎት ላይ እየተመሰረተ ዳኝነት እንዲሰጧቸው ወደ እነሱ የሚቀርቡ ከሆነ የትኛውንም የፍታዊ ጉዳዮች አይተው የመወሰን ስልጣን አላቸው ይላል። ሌላው ደግሞ በግልጽ ምናልባት ይሄን አዋጅ ተከትሎ በየአምስቱ ነባር ብሔረሰቦች የሚወጡ ሌሎች ህጎች፣ መመሪያዎች ሊሆኑ ይችላሉ፣ ደንቦች ሊሆኑ ይችላሉ። እነሱ ላይ የሚሰጡ ተግባራት ካሉ እነሱን የመፈጸም ወይም እነሱን አይተው የመወሰን ስልጣን አላቸው ማለት ነው። እስኪ ፍትሐ ብሔር የሚለው ላይ እያቀረብን ያለ ነው ለህብረተሰቡ ነው እና ትንሽ እንደ ግባት የሚሆኑ ፍትሐ ብሔር ምን ምንን ያካትታል በሚል ትንሽ ጭማሪ እንግዲህ ፍትሐ ብሔር በባህሪው ንብረት ላይ ነው፣ ውል ላይ ነው። በውል መካከል በሚከሰት ግንኙነት ከውል የሚመነጭ ግንኙነት ካለ እሱ ላይ የማየት እንትላላቸው ሌላ ደግሞ በተለይ ንብረት ጋር ንብረት ውል ይኖራቸዋል። ውሉ አልፈጽም ካለ ፈጽምልኝ አልፈጽም፣ ብድርም ሊሆን ይችላል። እኒህ አይነት ነገሮች ንብረት ጋር የተገናኘ ክርክሮች ካሏቸው ወደ መደበኛ ፍርድ ቤት ከመሄድ ይልቅ በእነዚህ የዳኝነት አካል መዳኘት የሚፈልግ ሰው ለምሳሌ ብድር ወስዶ ያለመመለስ ሊሆን ይችላል፣ ከንብረት ጋር በተገናኘ ሊሆን ይችላል እና እኒህ አይነት ነገሮችን የማይስልጣን አላቸው ነው። ሰዎቹ ሁለቱ ወገኖች ሁለቱ ተከራካሪ ወገኖች እስከፈለጉት ድረስ እስከ ምርጫቸው እስካደረጓቸው ድረስ ይህ ጉዳይ የማየት ስልጣን አላቸው። መልካም ነው። በዚህ አንቀጽ አስር ኖስ አንቀጽ ሁለት ላይ በዚህ አንቀጽ ኖስ አንቀጽ አንድ ላይ የተደነገገው እንደተጠበቁ ነው። የባህል ፍርድ ቤት የቀረበለትን ጉዳይ ለማየት ከሚከተሉት መስፈርቶች መካከል ቢያንስ አንዱ መሟላት አለበት ይላል። እስኪ ላያቸው እነዚህ እራሱ ተቀምጠዋል። ሊያዩቸው የሚችሏቸው በምን በምን መስፈርት ላይ ነው የሚለው እስኪ ላይ ምን እነጋገርበት። ለምሳሌ ከተከራካሪ ወገኖች ቢያንስ አንዱ የባህል ፍርድ ቤት ስልጣን ወሰን በሚገኝ ቀበሌ ውስጥ የሚል ነዋሪ መሆን አለበት፣ እያ ላይ ይናገራል። እንዴት ነው ይሄ ባውንደር ያለው ማለት ነው እንግዲህ ይህ ማለት ምን ማለት ነው የሚለው መልካም ነው ይህ ሲባል ለምሳሌ ተከራካሪ ወገኖች ኤክስ ቀበሌ ነዋሪ ከሆነና የዳኝነት አካሉ እዛ ውስጥ የሚገኝ ከሆነ ይህን ጉዳይ ያሉ ማለት ነው ማለት ለምሳሌ አብራሞ ቀበሌ ላይ የሚፈጸምን ቀበሌ ድርጊት የሌላ ቀበሌ ማየት አይችሉም ለምን አንደኛ ለአፈጻጸም አስቸጋሪ ነው ሁለተኛ ደግሞ ቦታው ድረስ ማየት ሂደው ማየት የሚገባቸው ከሆነ ቦታው ድረስ ማየት ሂደው ማየት የሚገባቸው በመሆኑ ነዋሪው ቢያንስ ከሁለቱ ከሁለቱ ተከራካሪ ወገኖች አንደኛው የዚያ ቀበሌ ነዋሪ ነው መሆን ያለበት የሚሉ ከነዋሪ ለምን? በየቀበሌው ስለሚቋቋም ይህ ባህላዊ የዳኝነት አካል በእያንዳንዱ ቀበሌ ስለሚቋቋም ማለት ነው። ስለዚህ ከሁለቱ ተከራካሪ ወገኖች ቢያንስ አንደኛው የዚያ ቀበሌ ነዋሪ መሆን አለን። ስለዚህ ጊዜም አያጠፋም ድክመት የማይኖርበትም የባህል ፍርድ ቤት በየቀበሌዎች መቋቋም ያስፈልገው ችግሩን በቀላሉ ለመፍታት ነው ማለት ነው። አላማውም ይሄ ነው። ቅድም ትናንት ባለፈው ፕሮግራማችን መግቢያው ላይ አንደኛ ረጅም ርቀት ሳይሄዱ፣ ከቤታቸው ስራቸውን ትተው ሳይሄዱ እዛው በአካባቢያቸው ስለሆነ በቀበሌያቸው ከተከራካሪ ወገኖች አንዱ በሚገኝበት ቀበሌ ማለት እዛው ድርጊቱ ባለበት ሁኔታ አይቶ የመወሰን ስለሆነ ብዙ ጉልበት አያባክኑ፣ ወጪ የላቸውም፣ ጊዜ የላቸውም አሁን አብዛኛው በዚህ ላይ ክርክር የሚያደርጉት አርሶ አደሮቻችን ስለሆነ አርሶ አደሩ የምርት ጊዜውን ትተው ወይም የእርሻ ጊዜውን በሚሻማ መልኩ ለክርክሮች ጊዜውን ሳያባክን እዛው ባለበት፣ እዛው በአጠገቡ ወይም በቀበሌው ውስጥ ባለ ጉዳይ ወይም የዳኝነት አካል መፍትሄ ያገኛል ማለት ነው። ስለዚህ አንደኛው ጥቅሙ ይሄ ነው። እሺ፣ መልካም ነው። በዚህ አንቀጽ አሁንም እንቀጥልና ጻፍተር ኖስ አንቀጽ ሶስት ላይ ስልጣን ለመፈጸም ስልጣን ይኖራል ይኖራቸዋል ይላል የተቀመጡት ማለት ነው እነዚህ በክርክር ድርሻ ያላቸው ወገኖች ማስታረቅ ምናምን እያሉ የሚሉት እንግዲህ የዚህ ድንጋጌ አላማ ባህላዊ ፍርድ ቤቶች የሚከተሉትን ለመፈጸም ስልጣን ይኖራቸዋል ማለት ለምሳሌ በክርክሩ ድርሻ ያላቸውን ወገኖች የማስታረቅ ትልቁ ሚናቸው የአስታራቂነት ሚና ሰዎችን የማስታረቅ ወደ ነበሩ ወደነበሩበት ሰላማዊ ህይወት መመለስ ሰላማዊ ግንኙነት መመለስ ስለሆነ የመጀመሪያ ድርሻቸው ሰዎቹን የማስታረቅ ወይም ተከራካሪ ወገኖችን የማስታረቅ ሚና አላቸው ሁለተኛው ደግሞ በዚህ ምክንያት በክርክሩ ምክንያት የደረሰ ጉዳት ካለ ካሳ የማስከፈል ለተበደለ ወገን ካሳ እንዲከፍል በስምምነት ላይ ተመሰረተ ስለሆነ ካሳ እንዲከፈል የማድረግ እና ምናልባት ለክርክሩ የወጣ ወጪ ካለ ለክርክሩ የወጣ ወጪ ካለ ልክ ያው መደበኛው ፍርድ ቤት እንደሚያደርገው በክርክሩ ምክንያት አንደኛው ወገን ወጪ አውጥቶ ከሆነ በቃ ይህን ትክሰዋለህ፣ ወይም ወጭ ምን ትተካለታለህ የማለስልጣን አላቸው የሚል የድንጋጌ ዓላማ። ስለዚህ የማስታረቅ ካሳ የማስከፈል እና ወጪና ኪሳራ እንዲተካ የማድረግ ለምን አንደኛውም በዛኛው ግለሰብ ምክንያት ወይም በዛኛው ወገን ምክንያት ያወጣው ወጪ ካለ እሱን ወጪ እንዲተካ እንዲህ ክስ የማድረግ ሚና ነው ያላቸው፣ የማስታረቅ ሚና ነው ያላቸው እነዚህ የባህል ፍርድ ቤቶች። አሁንም ንዑስ አንቀጽ አራት ስነድ በዚህ አንቀጽ አስር ንዑስ አንቀጽ አራት ላይ ሊያዩዋቸው የሚገቡ ነገሮችን እየተናገረ ነው። ከመደበኛ ፍርድ ቤትም ወደ ባህላዊ ፍርድ ቤቶች የሚመሩ ከባህላዊ ፍርድ ቤቶችም ወደ መደበኛ ፍርድ ቤቶች የሚሄዱ ነገሮች እንዳሉ ነው የሚናገረው። እስኪ ይህን ደግሞ ያው እንዲረዱት ስለሆነ እስኪ እዚህ ላይ ደግሞ እዚህ ድንጋጌ ዓላማ አሁን አንድ ጉዳይ በመደበኛ ፍርድ ቤት እየታየ ያለ ሊሆን ይችላል። መደበኛው ፍርድ ቤት እያየ ያለውን ጉዳይ ግን ከኔ ይልቅ የባሕላዊ ዳኝነት አካሉ ቢያየው ይሄን ጉዳይ አንደኛ ንብረቱ ዘውል አካባቢ ሊሆን ይችላል በሰዎች መካከል ደግሞ ቀጣይነት ያለው ሰላማዊ ግንኙነት እንዲኖር ለማስቻል ጉዳያቸውን በአጭሩ መፍትሄ እንዲያገኝ፣ ለምሳሌ የወረዳ የአብርሃሙ ወረዳ እያየ ያለውን ኬስ ለአብራሙ ቀበሌ ማህበራዊ ባህላዊ ዳኝነት አካል ሊመራ ይችላል። ከዛ ከተመራላቸው በኋላ የባህል ዳኝነቱ አካል ደግሞ ጉዳዩ ተቀብሎ ውሳኔ የመስጠት ስልጣን አለ ማለት ነው። ይሄ ነው ይንጥሩ። ስለዚህ ከወረዳ ፍርድ ቤት ወይም ከመደበኛ ፍርድ ቤት ወደ ባህል ዳኝነቱ አካል ጉዳዮች ሊመጡ ይችላሉ። ባለፈው እንዳሉ አንዱ በአንዱ ጣልቃ አይገባም። ግን ዳሪክ ከተመራ ከዚህኛው አካል ከመደበኛው አካል ወደ ባህል ፍርድ ቤቱ ከተመራ አላማው እርቅ ከሆነ አላማው ንብረቱ ባለበት ሁኔታ የሚሰጥ ውሳኔ ማጠናከር ስለሆነ ሰዎቹን ሰላማዊ ግንኙነት ማስቀጠል ስለሆነ እንዲህ ዝም ብሎ ከሚንዛዛ ይልቅ ወደ ባህላዊ ፍርድ ቤቱ ጉዳዩ ከመራው የባህል ፍርድ ቤቱ ይህን ተቀብሎ የማየት ስልጣን አለው ማለት ነው። መልካም ነው። የተወደዳችሁና የተከበራችሁ የቤኒሻንጉል ጉሙዝ ሚዲያ የሲያያ የህግ መሰናዶ አድማጭ ተመልካቾቻችን እንግዲህ በዛሬው ዕለትም የባህላዊ ፍርድ ቤት ማቋቋምን ዳኝ አዋጅን አዋጅ ቁጥር 204 ዝባር 2017 ላይ የሚገኘውን አንቀጽ አስር ላይ እየተመለከት እንገኛለን። እናንተም እየተከታተላችሁ ነው። ስለሆነም በሚዲያችን ስም በድጋሚ ከልብ እናመሰግናችኋለን። አሁንም አብራችሁ ቆዩ። እሺ በዚህ አንቀጽ ንዑስ አንቀጽ አራት መሰረት የባህል ፍርድ ቤት በሚከተሉት ጉዳዮች ላይ የአስማሚነትና የማፍታረቂ የማስታረቂ ዳኝነት ስልጣን ይኖረዋል ይልና ከመደበኛ ፍርድ ቤቶች ለሽምግልና የተላኩ ይላል። ከዚህ ጋር የተያያዘ ነው አብሮ። ለምሳሌ ተጎጂንና በአይን ሊያስታረቁ ወይም ሊያሸማግሉ ይችላሉ የሚለውን አጠቃላይ ሂደት አይተነዋል ማለት ይቻላል። ይህን አንቀጽ እስኪ ወደ አንቀጽ አፍራ አንድ እንግባ። አንቀጽ አፍራ አንድ ላይ የባህል ፍርድ ቤት ውሳኔ አፈጻጸም ይላል። የውሳኔ አፈጻጸሙ ምን ይመስላል? እስኪ ዚ ላይ ያለውን እኔ እንግዲህ የባህል ፍርድ ቤት ውሳኔ አፈጻጸም የሚለው የባህል ፍርድ ቤቱ በዳኝነት ስልጣኑ ወይም ማየት በሚገባው ስልጣን ወይም በሕግ በተሰጠው ስልጣን አይቶ የሚወስነው ውሳኔ፣ የቀበሌ የባህል ዳኝነት አካል የሚሰጠን ውሳኔ በይግባኝ ታይቶ እስካልተሻረ ድረስ፣ በባህላዊ ዳኝነቱ እስካልተሻረ ድረስ ወይም ደግሞ ወደ መደበኛው ፍርድ ቤት ሂዶ እስካልተሻረ ድረስ እንደ ጸና ይቆያል። ስለዚህ እስካልተሻረ ድረስ ገዢ ነው ውሳኔያቸው ማለት ነው። ይህን ነው እንትን የሚለው ለምዝ እስካልታገደ ወይም እስካልተሻረ ድረስ በባለ ጉዳዮች መካከል የጸና ነው ፍርድ ተወስኗል ማለት ነው። ልክ እንደ መደበኛው ፍርድ ቤት መደበኛ ፍርድ ቤት አሁን በይግባኝ ሂዶ እስካልተሻረ ድረስ እንደ ጸና ነው የሚቆጠረው። ይህም በተመሳሳይ ነው፣ እስካልተሻረ ድረስ የጸና ይሆናል ውሳኔያቸው ማለት ነው። ውሳኔዎችንም በጽሁፍ የመስጠት ግዴታ አለባቸው። አደለ እንዲ እንደ ማስረጃ ማለት ያው፣ አንዳንዴ ክርክሮች ሲነሱ የተወሰነለት ወገን ውሳኔው ምንድን ነው የሚለውን ማወቅ ይፈልጋል። በጽሁፍ ሊሰጠው ይገባል። አሁን እዚህ ላይ አንዳንድ የሚቸግረው የባህል ፍርድ ቤቶቹ ከማህበረሰቡ የተውጣጡ ስለሆነ አንዳንድ ውይይቶች ስናደርግ ማኑን የሚጽፍላቸው የሚል እንትን አለ። ያው ጸሀፊ ይኖራቸዋል ይላል እንትኑ እራሱ የባህል ዳኞቹ ጸሀፊ ይኖራቸዋል። በዛ ጸሀፊያቸው መሰረት እኔ እናንተ ለምሳሌ ተከራክረን ከሄነ ለአንተ ከተወሰነልህ ውሳኔው በጽሁፍ ይሰጠኝ ለት አመለክታለህ እንደማለት ነው በውሳኔ እሱንም ይዘቁ ወደ ይግባኝ የምትሄድባቸው ስርዓቶች ስለሚኖሩ፣ ካልተስማማ ካልተስማማ ከተስማማም ለማንኛውም እንደ ማስረጃ እንዲሆን ስለተፈለገ በጽሁፍ መስጠት ግዴታ አለባቸው የሚል ነው። በዚህ አሁንም አንቀጽ አፍራንኖ አንቀጽ ሶስት ላይ ውሳኔውን ለመቀበልና ለመፈጸም እምቢተኛ የሆነን ባለጉዳይ ባህላዊ ፍርድ ቤቱ በባህል ህጉ መሰረት አስገዳጅ እርምጃዎችን በመውሰድ ሊያስፈጽም ይችላል ይላል። በምን ዙሪያ ነው ሊያስገድድ የሚችለው? አሁን ለምሳሌ አሁን እዚህ ላይ ግልጽ መሆን ስላለበት ነው። ወደ መደበኛ ፍርድ ቤት እሄዳለሁ ቢልስ ከ በእናንተ አልገዛም ቢልስ፣ ስለዚህ አስገዳጅ እርምጃዎችን መውሰድ አለበት የሚለው ምን ላይ ነው? እንግዲህ ወደ መደበኛ ፍርድ ቤት እሄዳለሁ የሚለው መጀመሪያውኑ ፍላጎት ላይ ተመሰረተ ነው የሚል ነው ይባል። እንትኑ ግን አንዳንዴ ተከራካሪ የሆነች ገንዘብ ነክ ከሆነ የግድ አንደኛው እንዲመልስ ከተደረገ ወይም እንዲክስ ከተደረገ፣ ወይም ብድር ሊሆን ይችላል እንዲመልስ ከተደረገ፣ ያሉትን ለምሳሌ ቀበሌ ጸጥታ አካላትን መጠቀም ይችላል ማለት የሚያስገድድባቸው እንትኖች በራሱ የሉትም። ግን ለቀበሌ እዛው አካባቢ ላለ ሚሊሻ ወይም ወረዳው አስተዳዳሪ፣ ቀበሌ አመራሮች ጋር በመነጋገር ሰውየውን ተገዶ እንዲከፍል ሊደረግ ይገባል። ለምን? ሌላ ቁርሾ ነው የሚፈጥረው። እሱን ለመከላከል ነው። ረዲ ከተረታና እንዲከፍል ከተወሰነ መክፈል አለን ላይኑ። አስገዳጅ የሚለው ግን ምንድን ነው? ውሳኔ አሁን ውሳኔ ሁለት አይነት ሊሆን ይችላል። አንደኛው በእርቅ ሊሆን ይችላል። ይጋጫሉ፣ ታርቁ ሊባሉ ይችላል። እርቅ አልፈጽምም አልታረቅም ምናምን የሚል ከሆነ እንደየ ማህበረሰቡ አባል ለምሳሌ የቤኒሻንጉሉ ማህበረሰብ እንዲህ አይነት ሰዎች ሲያስማሟቸው እንቢ የሚል ሰው በምን አግባብ ይቀጣል የሚል የራሱ የሆነ ባህላዊ አካሄድ አለው። የሽናሻው አለው፣ የጉምዙ፣ የማኦ፣ የኮሞው አለው። እያንዳንዳቸው አላቸው። እርቅን በተመለከተ ለምሳሌ ከማህበረሰብ የማግለል ባለፈው እንዳለው እቁብን፣ እድርን እንዲህ እንዲህ ማህበራዊ መስተጋብሮችን እንዳይጠቀም የማድረግ አንዳንድ እንትኖች አሉ። ሰው ተስቦ ወደዚህ እንዲመጣ ለማድረግ ነው አስገዳጅ የሚሆነ፣ እሱ ነው። የገንዘብ ነክ ከሆነ ግን ኖርማሊ ይሄ ባህል ዳኝነት አካሉ ራሱ እርምጃ መውሰድ ስለማይችል ጉዳዩን ለሚመለከተው የህግ አካል ለምሳሌ ቀበሌ ሊሆን ይችላል። ቀበሌትን ተገዶ መጥቶ ውሳኔዎች እንዲከፍል፣ ብሩ እንዲከፍል ማድረግ ይችላል። እምቢ ካለ ደግሞ ወደ መደበኛው ይሄድና ወደ መደበኛው ትራክ የሚገባባቸው ሁኔታዎች አሉ። ለምሳሌ ወረዳ ፍርድ ቤት ልክ አፈጻጽም ሲሆን ወደ መደበኛው ፍርድ ቤት ይመጣና የወረዳው ፍርድ ቤት ያ የተወሰነበት አካል ውሳኔውን እንዲፈጽም ሊገደድ ይችላል ማለት ነው። ስለዚህ አስገዳጅ ሁኔታ የሚለው ይሄንን ነው። ይሄንን አስገዳጅ አንደኛ በፍላ እማን ነው ገንዘብ ነክ ካልሆነ እንዲስማማ ማድረግ ነው። አልታረቅም የሚል ከሆነ ይሄ እንደ እንደየባባ እንደየማህበረሰቡ የሚለያይ አስገዳጅ ነው እንትኖች ይኖራሉ። በእርግጥ ትንሽ አሻሚ ይመስላል። ዞሮ ዞሮ ግን በዚህ መልኩ ማየቱ ተገቢ ነው የሚሆነው ነው። ግን አስገዳጅ ቢሆንም ሰብአዊ መብቶች ላይ ያለው ጥንቃቄ ምን ይመስላል? አሁን ከዚህ ጋር በደንብ ማየት ስላለብን ነው። ሰብአዊ መብት ባለፈውም፣ ለምሳሌ የሚወሰኑ ውሳኔዎችን አላከብርም ያለ ሰው ለምሳሌ ባህል ዳኝነቱ ታረቁ ብሎ አልታረቅም ያለ ወገን በፊት በነበሩት የሰውየውን ቤት እስከ ማፍረት የሚደርሱ ውሳኔዎች ይወሰናል። ይሄ ደግሞ አንደኛ ይህ ንብረት መብት አለ። ሁለተኛ በሰውነቱ የተፈጥሮ መብት አለ። አዎ ልጆች አሉ፣ ቤተሰብ አለው። እሱን አፍርሰህ ሰላማዊ ከሚኖርበት ቦታ የምታፈናቅለው ነገር የለም። የሰብዓዊ መብት ጥሰት ነው። ከዛ በዘለሉ ግን ውሳኔዎቹን ለምሳሌ ተገዶ እንዲመጣ አሁን አንዳንዴ ማቆሙ ላይ ስናወያይ ምንድን ያደርግ ነው? ማን ሊሆን ይችላል? ከቤተሰብ በዘለለ ራሱ ማን ሊሆን ይችላል? ጓደኞቹ ተብሎ ተፈልጎ ይኬዳል። ጭራሽ ከዚህ ንቅንቅ የሚል ሰው የለም። የቤንሻንጉሉ ማህበረሰብ የምንዛው የሽናሻውም የጉምዙ ተመሳሳይ አሁን የጉምዙ ላይ እንዳሁም ያነሱ ለምሳሌ ለምሳሌ አንዳንድ ጉምዝ በጉምዝ መካከል የጎሳ ግጭቶች ይኖራሉ እና ኤክስ እና ዋይ ጎሳ ሲጋጩ ዜድ የሚባል ጎሳ ይመጣና ሁለቱን የሚዳኝባቸው ሁኔታዎች አሉ ከዚህ አይዘልም በቃ ሌላ ጎሳ ማለት ነው ሌላ ጎሳ መሀል ይገባና ያስታርቃል በቃ ስለዚህ እንዲህ እንዲህ አይነት እንትኖች አሉ አስገዳጅ የሚላቸው እኔ ናቸው እና ሰብአዊ ውሳኔው ግን ሰብአዊ መብትን ባከበረ መልኩ መሆን አለበት። መርህ ነ የሰብአዊ መብት ህገ መንግስታዊ ጥሰት ነው የሚሆነው ያን ካደረጉ ማለት ነው። ስለዚህ ህገ መንግስታዊ መብትን ባልጣሰ ሰው ሁኔታ ሰዎቹ ተገደው ወደ ሰላማዊ ህይወት የሚመጡበትን ውሳኔዎች እንደየማህበረሰቡ ባህል፣ አምስቱም ተመሳሳይ ባህል የላቸውም፣ ተመሳሳይ የማስገደጃ ስርዓት የላቸውም። ግን እንደየባህላቸው እንደየባህላቸው ይፈታሉ የሚል ነው። በዚህ አዋጅ ላይ አንቀጽ ሰባት ንኡስ አንቀጽ ሁለት ላይ ያየነዋል አይደለ ሌሎች ማህበረሰቦችም የተቋቋሙ ከሆኑ በፍትህ ታይቶ የሚጸድቅላቸው የሚለው የነዚህ አፈጻጸሙ ተመሳሳይ ነው የሚሆነው ለምሳሌ ሌሎቹ ባህሎች ቢያቋቁሙ ፍትህ ባወቀው ከጸደቀ በኋላ አፈጻጸማቸው አንድ ነው የሚሆነው በዚህ አዋጅ ነው የሚገዙት ወይስ በዚህ አዋጅ ነው የሚገዙት አፈጻጸማቸው ከነሱ የሚጠበቀው ለምሳሌ አሁን በየ አዋጁ ፈቅዷል። ሌሎቹ ከዚህ በተጨማሪ ሌሎቹ ያሉትን እውቅና ስጥ፣ መዝግብ ነው ትመዘግባለህ። ደንብና ስርዓቱ ተከትሎ ይሄዳል። ይሄን መሰረታዊ ሰብአዊ መብቶችን ባከበረ መልኩ በማህበረሰቡ መካከል ሰላማዊ መስተጋብርን በፈጠረ መልኩ ነው መሄድ ያለበት። ከዚህ በዘለለ ለምሳሌ ሰብአዊ መብት የሚጥስ ውሳኔ ከጣሳ አንደኛ በይግባኝ የሚሻርባቸው ሁኔታዎች ወይም ለይግባኝ ምክንያት ነው የሚሆነው። ሁለተኛ ደግሞ ፈቃዱን የሰጠው አካል ከፍቃዱ ውጭ ሲንቀሳቀስ ሰባዊ መብት ማያከብር ከሆነ ፍቃዱን የሚነጥቃል። ፍቃድ ከተነጠቀ በኋላ ደግሞ በዚህ ጉዳይ መቀጠል አትችልም። ስለዚህ ሁለት ሶስት አዋጅ ሳይሆን ወይም ሁለት ሶስት ሕግ ሳይሆን በዚህ አዋጅ ማንኛውም ላይ ስለሚል ተፈጻሚ ይሆናል። የአዋጅ ማለት ነው፣ ለሁሉም ገዢ ነው። መልካም ነው። አንቀጽ አስራ አንድ ንዑስ አንቀጽ አራት ባለ እዳ የሆነ ባለ ባለጉዳይ የባህል ፍርድ ቤቱን ውሳኔ ለመፈጸም ቢተኛ በሆነ ጊዜ እና ውሳኔው በመንግስታዊ ወይም የግል ተቋማት በኩል ማስፈጸም የሚያስፈልግ ሆኖ ከተገኘ የባህላዊ ፍርድ ቤቱ ይህንኑ ጠቅሶ ውሳኔውን ሲያስፈጽምለት በተመዘገበበት አካባቢ ለሚገኝ ወረዳ ፍርድ ቤት በፍርድ ባለመብት በኩል ሊያስተላልፍ ይችላል ይላል። የባህል ፍርድ ቤቶች በራሳቸው እንትር የላቸውም፣ ይህን የሚያስገድዱበት የላቸውም። ውሳኔውን ከማሳለፍ በዘለለ የሽምግልና ስራ ከመስራት በዘለለ አልፈጽምም ያለ አካል ግን ወደ እነዚህ ወደ ወደ መንግስት ተቋም ይመጣል። ለምሳሌ ወደ ወረዳ ፍርድ ቤት ይመጣል። ወረዳ ፍርድ ቤቱ እንዲህ ከሌና ከሌ ተጣልቶ ወይም በማዕከላቸው በተፈጠረ አለመግባት የውሳኔ ይውሳሪ ተሰጥቶ ነበር። ከሌ የሚባለው ግን ወይም የፍርድ ባለ እዳው ወይም የተወሰነበት አካል ፍርዱ መፈጸም ባለመፈለጉ በእናንተ በኩል ተገደው እንዲፈጸም ተብሎ ለወረዳ ፍርድ ቤት ይላካል። የወረዳ ፍርድ ቤት የራሱን አካሄድ ወደ መደበኛው ትራክ ከገባ በመደበኛው አካሄድ ይሄዳል ማለት ነው። መጀመሪያ ወዶ ገብቶ ሲከራከርበት ነበር ይሸመግሉኛል ብሎ። በኋላ ግን ከተወሰነበት በኋላ አልፈልግም ብሏል ማለት ነው። ስለዚህ ይሄን ውሳኔ ይሄን ጉዳይ ማሳወቅ ይችላሉ ነው። አልፈልግም ካለ እቺ ውሳኔ ምናልባት ቅድም በጽሑፍ ይሰጣል የተባለችው ማስረጃ ውሳኔ ለዚህ ስለምንጠቀም ማለት ነው። እሺ መልካም ነው እዚህ ላይ ቀሪ ያለው አንቀጽ 11 ላይ ኖርማ ኖርማሊ ያው በስምምነት የሚሆን ነው። በስምምነት አልፈጽምም ያለ ወገን ግን ወደ መደበኛ ፍርድ ቤት የሚገባ የሚሄድ መሆኑን ያው በግንዛቤ እንዲያስፈልጋለሁ በቃይለ። እሺ መልካም ነው። ወደ አንቀጽ 12 እንግባ ማለት ነው። አንቀጽ 12 የዚህ አዋጅ አንቀጽ 12 የዳኝነት ስልጣን አለመኖር ይላል። ይሄ ቅድም ውሳኔያቸውን የሚሰጡበትን ነው። በዚህ ሰዓት ደግሞ የዳኝነት ስልጣን አለመኖር በእነዚህ በሚከተሉት የባህል ፍርድ ቤቶች የዳኝነት ስልጣን የላቸውም ብሎ ነው የሚቀርበው። ስለዚህ በምን በምን ነው ላይኖራቸው የሚችለው? እንዲሁም ይሄ መብታቸውንና ግዴታቸውን የሚያውቁበት ነው ብዬ ሰፊ ማብራሪያ ነው ብዬ ወስናሉ። ይህን አንቀጽ እስኪ በምን በምን ዙሪያ ነው ስልጣን የማይኖራቸው? ቅድም ያላቸውን ነው፣ በፍትሐ ብሔር ብለናል። የማስታረቁን ስራ በወንጀልም ቢሆን ቂም ለማድረቅ ሁሉን ነገር ለመስራት ተባብለናል። እዚህ ጋ ደግሞ ስልጣን አይኖራቸውም። የዳኝነት ስልጣን አለመኖር ነው? የሚለው እስኪ ይሄንን ነው። መልካም እንግዲህ፣ ምናልባት ይሄኛው የቅድሞ ግልባጭ ነው ሊሆን የሚችለው። የዳኝና ስልጣን የላቸውም ማለት በእነዚህ ጉዳዮች ላይ ውሳኔ ማስተላለፍ አይችሉም ማለት ነው። በምን ላይ ለምሳሌ፣ የእስራት ቅጣት ማስተላለፍ አይችሉም፣ መቅጣት አይችሉም፣ ማሰር አይችሉም። የእስራት ቅጣት ማሰር አይችልም። የአስታራቂነት ሚናን ያሉ ያለው ምንድነው ሁለቱንም ወገን አሸናፊ የሚያደርግ ነው። በፈቃደኝነት ላይ የመጣ ነው። አልፈጽምም ካለ እንኳን ምናልባት ለሚመለከተው አካል ወይም አቅራቢያው ላለ የወረዳ አካል በማስተላለፍ በዘለለ እነሱ የማሰር ስልጣን የላቸውም የባህል ፍርድ ቤቶች ማለት ነው። ሌላው ሁለተኛው ስልጣን ማየት የማይችሉት በአቃቢ ክስ አቅራቢነት የሚቀርቡ ወንጀሎች ደረቅ ወንጀል የምንለው ግድያ ሊሆን ይችላል፣ አስገድዶ መድፈር ሊሆን ይችላል፣ ጾታን መሰረት ያደረጉ ጥቃቶችን የሚያነት ነገሮች ላይ ስልጣን የላቸውም። እነሱ ማለት ነው። በአቃቢ ክስ አቅራቢነት ነው የሚቀርቡት። ሌላው በግላ ቤቷ የሚታዩ ሆነው በፖሊስ እየታየ ያለ ጉዳይ ወይም በሌላ ፍርድ ቤት እየታየ ያለ ጉዳይ ከሆነ ማየት አይችሉም ነው የሚለው። አራተኛው ጋር ተመሳሳይ ነው። በክስ አቅራቢነት ብቻ የሚቀርቡ ወንጀሎች ነው። ሌላው በመደበኛ ፍርድ ቤት እየታየ ያለ ጉዳይ እነሱም ማየት አይችሉም። አንድ ፍርድ ቤት ላይ እየታየ ያለ ጉዳይ ካለ ይሄ በዛው መጀመሪያ በጀመረበት ጉዳይ ነው መቀጠል ያለበት። እነሱ ማየት የለባቸውም እንደ አዲስ ወይም ሁለተኛ ማለት ነው። ስለዚህ እኒ ናቸው ኖርማሊ በዋናነት ተለይቶ የተሰጧቸው ስልጣኖች አሉ። ከነዚህ ውጭ ግን ትልቁና መሰረታዊ ነገር ስራ ቅጣት መስጠት ማሰር አይችሉም የሚለው የአስታራቂነት ሚና ስላላቸው ከባህሪያቸው፣ ከአነሳሱም በሰዎች መካከል ያለን ሰላማዊ ግንኙነት ጠብቆ ማቆየት ስለሆነ አንዱ ናሳሪ አንዱ የማሰር ስልጣን አይኖራቸውም። የምታሰር ከሆነ ሰው ወደዛም ላይሄድ የሚችልባቸው ሁኔታዎች አሉ። ሽማግሌዎች ናቸው፣ ሽምግልና ባህር ስላላቸው መሰረታቸው ሰላም ነው። ሰላም ነው፣ ሰላምና ሰላም ሰላም ማስፈን በህብረተሰቡ መካከል የሚነሱ ቁርሾዎች፣ ግጭቶች ስር ሳይሰዱ ሳይሰፉ፣ መልካቸው ሳይቀየር አርሶ አደሩም ወይም ማህበረሰቡ ሳይንገላታ ወዲያውኑ የተፋጠነ በአንጻራዊ መልኩ የተፋጠነ ፍትህን ማግኘት ወይም ማስገኘት ማለት ነው። በዚህ አንቀጽ አስራ ሁለት ሰባት ላይ ንዑስ አንቀጽ ሰባት ላይ የክልል ወይም የፌዴራል መንግስትን በቀጥታ የሚመለከቱ ጉዳዮች ይላል። ምንድን ነው? እነዚህ ምን ሊሆኑ ይችላሉ? እነዚህ እንግዲህ ምናልባት አሁን የፌዴራል መንግስት በቀጥታ የሚመለከቱ ከላይኛው ጋር የሚያያዝ ነው የሚሆነው። የክልሉም ራሱ የክልልም ወይም የፌዴራል መንግስት መንግስታዊ ስርዓት ላይ ሊሆን ይችላል። የፌዴራል መንግስቱ ላይ በቀጥታ የሚቃጡ ወንጀሎች ሊሆኑ ይችላሉ። እኔ እንዲህ አይነት ነገሮችን የማይሰልጣን የላችሁም። እሺ መልካም ነው። አቶ ታደሰ ከዚህ ጋር ማለት ነው። እስኪ እነዚህ አካላት ቅንጅታዊ አሰራር ያስፈልጋቸዋል አለ። ከማን ጋር ቢሰሩ ውጤታማ ይሆናሉ? እንግዲህ ቅንጅታዊ አሰራር ለሁሉም ያስፈልጋል። ሰው በተናጠል ሮጦ የትም አይደርስም። ፍትህም ሲባል ደግሞ ቅንጅታዊ አሰራር ነው። አቃቤ ህግ ብቻውን በመደበኛው እንኳ የምናየው አቃቤ ህግ ብቻውን፣ ፖሊስ ብቻውን፣ ዳኛ ብቻውን ቢሮጥ የትም አይደርስም። በተመሳሳይ መልኩ የባህል ፍርድ ቤቶችም ቅንጅታዊ አሰራር ያስፈልጋቸዋል። ከማን ጋር ነው የሚቀናጁት? የሚለው ይህን በበላይነት የሚመራው የክልሉ ጠቅላይ ፍርድ ቤት ነው። የክልሉ ጠቅላይ ፍርድ ቤት ስር የተቋቋመ የጽሕፈት ቤት አለ። በእርግጥ ዳኞቹ በተወሰኑ ቀበሌዎች ተቋቁመዋል። በ2018 ወደ 260 አካባቢ ቀበሌዎች ላይ ይቋቋማል ተብሎ ዕቅድ ተይዟል። በየደረጃው ያለ አካል ግን ትብብር ያስፈልገዋል። እንዲህ አካል ለምሳሌ ከወረዳ መስተዳድር፣ ከቀበሌዎች ፍትህ ቢሮ መንግስት እንደ መንግስት የብሔረሰብ ምክር ቤቶች የብሔረሰቡ ለምሳሌ የአምስቱ ብሔረሰብ ምክር ቤቶች ትልቁ ሚና ይጫወቱት ባህል፣ ቱሪዝም፣ ሰላም ግንባታ እንዲህ እንዲህ አይነት ነገሮች አንድ ላይ ተቀናጅተው ይህን ተቋም ማጠናከር የሚገባቸው ነው። መሆን የሚችለው ሰላምን መፍጠር ነው እና ከሃይማኖት አባቶች ጋርስ ያላቸው ግንኙነት ምን ሊመስል ይገባል? ከሃይማኖት አባቶች ጋር ያው ቅድም እንዳለው ያው የሃይማኖት አባት አያስርማ ያስር። ስለዚህ እነዚህም አያስርም። ያው የሃይማኖት አባት አይነት እንትን ተቆጥቶ የማስታረቅ ሚና ነው ያላቸው። ይቅር እንዲባባሉ የማድረግ ሚና ነው ያላቸው እና ሃይማኖት አባቶች ጋር ተቀናጅቶ የሀገር ሽማግሌዎች ጋር ተቀናጅቶ መስራት የግድ ነው የሚሆነው። አይደለም፣ እነዚህ መደበኛው የህግ ስርዓትም ራሱ ከሃይማኖት አባቱ ከአገር ከሀገር ሽማግሌዎች ጋር ተቀናኝቶ ቢሰራ ውጤታማ ነው የሚሆነውና እነዚህ ደግሞ ለማህበረሰቡም ቅርብ ስለሆኑ እነዚህ የባህል ፍርድ ቤት ዳኞች ከሃይማኖት አባቶች ጋር በየደረጃው ካሉ የአገር ሽማግሌዎች ጋር ተቀናኝቶ መስራቱ የአካባቢው ማህበረሰብ ሰላም ከማስፈን አንፃር የጎላ ሚና አላቸው የሚል ተደራሽነታቸው እንዲሰፋ ምን ይደረግ? ተደራሽነታቸው እንዲሰፋ አሁን የተያዘው ኖርማሊ በየክልሉ ቀበሌዎች በወረዳ ባሉ ቀበሌዎች ይቋቁማሉ። ከአቋቋም አንጻር አንዳንድ ቀበሌዎች ላይ ሁለት ወይም ሶስት ማህበረሰብ ፍርድ ቤቶች ሊኖሩ ይችላሉ። ለምሳሌ ሁለት ማህበረሰብ ያለበት አሁን ማምቡክ አካባቢ ላይ ሽናሻው እና ጉምሱ አንድ ላይ የሚኖርባቸው ቀበሌዎች አሉ። አንድ ቀበሌ ውስጥ ሆኖ ሁለት ሁለቱም በተመሳሳይ እዛ ላይ ሁለቱ ልታረቅ ትችላለ። ሁለት ቀበሌ ማህበራዊ ፍርድ ቤት ከተደራሽነት አንጻር ነው። አንዳንዴ ደግሞ ሶስትም አራትም ማህበረሰብ ማን ቀበሌ ሆኖ አንድ ተመሳሳይ ስነልቦና ያላቸው ማህበረሰብ ከሆኑ ለምሳሌ አንድ ማህበረሰብ ይኖርበት አሁን እዚህ አሶሳ አካባቢ ላይ የኢንሻንጉል ማህበረሰብ የሚኖርባቸው ቀበሌዎችን ቢለያዩ አንድ ማህበረሰብ ነው ከሞላ ጎደል ያለና አንድ የባህል ፍርድ ቤት ማቋቋም ትችላለህ። እዛ ያ ማለት በቅርበት በቅርበት ማህበረሰቡ ውስጥ ገብቶ ያው አገልግሎት እንዲሰጡ እያንዳንዱ ቀበሌ አይደለም አንድ ሁለት ሶስት ሊቋቋም የሚችልባቸው ሁኔታዎች አሉ እንደየማህበረሰቡ እንደየ ማህበረሰቡ ሁለት ማህበረሰቡ ሶስት ማህበረሰብ ለምሳሌ ሽናሻው፣ ጉንዙ፣ አማራ፣ ኦሮሞ ያለበት ቦታ ላይ ለዚህ ሁሉ ማቋቋም የሚቻልባቸው ሁኔታዎች አሉ። መሰረቱ ሰላምና ሰላም ብቻ ስለሆነ ማለት ነው። እኔ ዚህም አንድ ምጠይቀዋለኝ እንደዚህ በየ ስፍራው በሚቋቋሙበት ጊዜ ወደ መጨረሻው ጥያቄ እንመጣለን እንጂ የምናጠቃልለው ሆኖ ማጠናከርን በተመለከተ የግባቶች ማሟላት ሁኔታ አያስቸግርም ወይ? ጽፈት ቤቶችን ለመስራት አያስቸግርም ወይ? ወጭ ሳይበዛሙ የሚለውስ፣ ለምን አንድ ላይ አይሆንም? ለምሳሌ በአንድ ላይ የሚገኙ ከሆነ አሁን አሶሳ ሁሉም አለ አደለ? ያ ሁሉ ተሰባስቦ አንድ የተሻሻለ ጽፈት ቤት በግባት የተጠናከረ ለምን አያቆቁም? እንግዲህ መሰረታዊ ነገሩ አሁን ትልቁ ነገር ትልቁ የሀገራችን ችግር የፍትህ ደራሽነት ነው። ፍትህ ማህበረሰብ ወዳለበት ነው ሄደው፣ ፍትህ ወድ አለበት ነው ሄደው ይሄ ቁሳቁስ የመስሪያ ቦታ በእርግጥ ችግር ነው፣ እሱ ግልጽ ነው። ግን ይህን ያህልም ውስብስብ የሆነ የመስሪያ ቦታ አይፈልጉም። የምታክል ሶስት በአራት የሆነች ክፍል ቢያገኙ የተወሰነች የአካባቢው ማህበረሰብ ሁለት ሶስት ደስታ ወርቀስ ገዝቶ ቢሰጣቸው እንደ ዳኞቹ አንዳንድ የአምስት አንዳንድ ሶስት ቢሆናሉ ሶስት አራት ወንበሮች ገዝቶ ቢሰጧቸው፣ ከዚህ የዘለለ ብዙም ውሰብስብ ያለ እንተ የሚፈልጉ አይደሉም። ግን ስራቸው ከመደበኛው ፍርድ ቤት ባልተናነሰ ስለሆነ መሰረት ያደርገው ተደራሽነት ነው። እንግዲህ ግባትና በተመለከተ ደግሞ ውስብስብ የሆነም ነገር ስለማይፈልጉ የተሰሩ ክፍሎች አሉ። ለምሳሌ በየቀበሌው እ የተወሰነ ቀበሌ ወረዳ፣ ማን ቀበሌ ጽፈት ቤት አካባቢ ላይ አንድ ክፍሎች አይታጣም። እሷ ዋስት ቁጭ ብሎ ይሰራሉ። እራሳቸውን በጎን ያርሳሉ። እና በዚህ በዚህ አግባብ ስራቸው መስራት የሚችሉባቸው ሁኔታዎች ይኖራሉ እና ተደራሽነቱን ነው ማዕከል ያደረገ መልካም ነው። አታደሰ መጨረሻ ላይ እንዲጠናከሩ ምን ማድረግ ይጠበቃል? እስኪ ዛሬ የመጨረሻችን ስለሆነ እነዚህ የባህል ፍርድ ቤት ዳኞች ማለት ነው፣ ባህላዊ ፍርድ ቤት ዳኞች እንዲጠናከሩ በሁሉም ቦታ ላይ እንዲኖሩ፣ አሳታፊነታቸውም የሰፋ እንዲሆን፣ ፍትህንም እንዲያሰፍኑ ምን መደረግ አለበት? ትልቁን ድርሻ መውሰድ አለበት ብዬ ማስበው ምን መደረግ አለበት የሚለው ላይ ግብአትን ከማሟላት አንጻር መንግስት ያው ስንት ቦታ ሪሶርስ ችግር ሊሆን ይችላል። ግን ሌሎችን ከማቀናጅተው ከመምራት አንጻር እንዲጠናከሩ ከማድረግ አንጻር መንግስት የራሱ ሚና መወጣት አለበት እንደ መንግስት ማለት ነው። ከዛ በመለስ የብሔረሰቡ ምክር ቤት፣ ጠቅላይ ፍርድ ቤት፣ ፍትሕ ቢሮ፣ ባህል ቱሪዝም ይህን ያለ ነገሮች ተቀናጅተው ጠንካራ ስራ ከተሰራ ተቋሙ ይጠናከራል። አዋጁ ማውጣት ብቻ ግብ አይደለም። ወደዛ ላይ አንድ ድርድር የሚችል ሊሆን ይችላል ግን አዋጅ ብቻ ማውጣቱ ግብ ስላልሆነ ተቋማትን ማደራጀት ማቋቋም ባህል ፍርድ ቤት ዳኞቹም በየቀበሌዎቹ ማቋቋም እንዲጠናከሩ ማድረግ ህብረተሰቡ እንዲያውቃቸው ማድረግ እንደዚህ አይነት መድረኮች እስከታችኛው ምናልባት አሁን የቴሌቪዥን ፕሮግራም የተወሰነ አካባቢ ሊሆን ይችላል የሚደርሰው ኤፍኤሞች ሊኖሩ ይችላሉ። እኛም ደግሞ በአካል ወደ ቀበሌዎቹ የምንሄድባቸው ሁኔታዎች ይኖራሉ። እኔ እንዲህ አይነት ነገሮችን ተደራሽ ከማድረግ አንጻር እኔ ቢሰሩ ይጠናከራል የሚል ነው እንጂ አዋጅ ብቻ አውጥቶ ግብ ስላልሆነ አቶ ታደሰ አሰፋ እንግዲህ ያው ሚዲያችን ያደረገውለትን ጥሪ አክብረው ለሶስተኛ ጊዜ እዚህ ሚዲያ ተገኝተው ይህን የመሰለ በዚህ አዋጅ ላይ ማብራሪያ ስለሰጡ በሚዲያችንና በአድማጭ ተመልካቾቻችን ስም ከልብ እናመሰግኖታለን። እኔም አመሰግናለሁ በተከታታይ ጋብዛችሁኝ ከዚህ አዋጅ ጉዳይ ላይ እንዲመጠነኛ እንዲሁም ማብራሪያ መስጠት እንዲችል ፍቃድ እድሉ ስላገኘሁ አመሰግናለሁ። በክልሉ ተቢሮስ ከልብ እናመሰግናለን የተወደዳችሁና የተከበራችሁ የቤንሻንጉል ጉሙዝ ሚዲያ የስያያ የህግ መሰናዶ አድማጭ ተመልካቾቻችን፣ እንግዲህ ዛሬ ለሶስተኛ ጊዜ ማለት ነው አዋጅ ቁጥር 204 ዝባር 2017 የባህላዊ ፍርድ ቤት ዳኞችን የማቋቋም አዋጅ ግንዛቤ እንዳገኛችሁ ተስፋችን የላቀ ነው። የፕሮግራሙ አዘጋጅና አቅራቢ በፈቃዱ አዳነ ነበሩ ቀና